ምን ነው? ምን ነው? በሰላም ነው? ምን ሆንኩ? ለምንድን ነው የደነገጥሽው? እኔ ኧረ አልደነገጥኩም ለምን እደነግጣለሁ ወንድሜ ሳይሽ እኮ እንደዛ መስሎ ስለተሰማኝ ነው እንዴ ወንድሜ ቤት ውስጥ ኝ ለምን እፈራለሁ ማለቴ ለምን ደነግጣለሁ ነው እህቴ ተረጋግ እንጂ አንቻርለሽ እንደ ይዘ ያለሹ አሁን ደህና ነኝ ግን ተረጋግቻለሁ ወንድሜ ቢዚዬ ደህና ነች አለች ክፍሏ ናት አረፍ በል ወንድሜ ለምን ትቆማለህ ምትሄጂበት አለሽ እንዴ? የለም። ማለቴ እሱቅ ደርሼ ልመጣ ነበር። ደውለሽ ይዘህልኝ ና አትይኝም ነበር እንዴ? አሁን ነው እኮ የመጣው። ማን የመጣው? ማን የመጣው? ማለቴ የሴቶች ነገር ነው። እንዴ ታዲያ፣ ነ ሄጄ ይዤልሽ ልምጣ። አረ ችግር የለም ወንድ፣ እኔ የምፈልገውን ራሴ ይዤ እመጣለሁ። እሺ በቃ ነሰሽ፣ አሚ በቂ ገንዘብ ይዘሻል ወይስ ልስጥሽ? ይዣለሁ፣ በቃ ቶሎ መለሳለሁ። መጣሁ። አንተ እብድ ምን ልታደርግ መጣህ? አንቺ ካልመጣሽ እኔ እንደምመጣ ነገርሽ ነበር እኮ። ቆይ እዚህ ምን ትሰራለህ? ቤቴ እንዴት አወቀው? ስልኬን ከየት አገኛህ? ተከትዬሽ መጥቼ ነው ያወቅኩት ወዴት እንደገባሽ ጠፋሽ ብኝ እንጂ ቤትሽን ባቆ ኖሮ ቀጥ ብዬ ነበር መጣልሽ። በፈጠረ አምላክ እኔን ተወኝ። ቆይ ከኔ ምንድን ነው የምትፈልገው? ሰላማዊ ሰው ሰው ቤት ሳያስፈቅዱ መምጣት ነው? ሰላማዊ ሰው ምግብ አስገድዶ ማብላት ነው? ሰላማዊ ሰው እንደዛ በማድረግ አንቺ ያጣሽው ወይም የተጎዳሹ ነገር አለ? አምላክዊ ትግስትን ስጠኝ። እባክ አሁን ከዚህ ሄድልኝ፣ እባክህን እየለመንኩ ነው። አፍሽና ልብሽ እኮ አንድ እንዳልሆነ አውቃለሁ። ማለት አሪፍ ሰው እንደሆንሽ አጣርቼ ደርሽበታለሁ። እና እናማ መፍራትና መንተባተብሽ ካንቺ የሚጠበቅ ነገር ነው። ሁሉ ልጅ ፈልጌ ነው። ለምንድን ነው ስለኔ የምታጣራው? ቆይ አንተ ማነህ? ምንድን ነው ከኔ የምትፈልገው? ለምን እንደምፈልግሽ ልንገርሽ። አሁን ንገረኝ። ማወቅ እፈልጋለሁ። እኔ የፈለግኩሽ ነገ ምሳ ብር እንድንበላል ልጠይቅሽ ነው የመጣሁት። ወይና አምላኬ አንተ ሰው! ቆይ ለምንድነው የምትጫወትብኝ? በቃ አሁን መናገሩን ተውና ከዚህ ሂድልኝ። ተጥያቄ ግን ምን ትፈልጋለህ? ምን እንድል ፈልገህ ነው? እባክህን እየለመንኩ ነው። አሁን ከዚህ ሂድልኝ። ስለዚህ የነገውን ምሳ ተስማምተሻል ማለት ነው። አልተስማማሁም። ስለዚህ እዚሁ መቆየቴ ነዋ። ለመቆማህ አታድርም። ምን አገባኝ። ቤታችሁ ያ ጥቁር የተቀባው በር ነው አይደል? በፈጠረ አምላክ ስለምን እንዳትመጣ እባክህን እያልኩ ነው። እንደዚህ የለመንሽኝ ማለት ነው። አመሰግናለሁ። ያ ማለት ግን ለጥያቄ መልሳለ ግን ከዚህ ሄዳለው ማለት አይደለም። እሺ በቃ መጣለሁ። ለነገሩ እምቢ ብለስ አነፍንፈ ያለውበት ድረስ ትመጣ የለም እንዴ። እጎ በዘብጭ እንደዚህ ሰከን ስትይ ነው የሚያምርሽ። ደህና ደር፣ አትይኝም እንዴ? ደህና ደር። ምን አይቶ ደረቅ ነው እረፍት አይልኮ እስኮን አልተነሳሽም። እን አ ነስመ ኛት እንደ ዛሬም ክላስ ልትቀጭ ነው አክስቴ፣ መሄድ አልፈልግም አልኩሽ እኮ። ለምንድን ነው የማሰሚኝ? ለምን ቤዚ? እኔ ማንም የማይፈልገኝ ሰው ነኝ። ብማር ባልማር ምንም አያደርግልኝም? እባክሽን ቤዝዬ እንደዚህ አትበይ። በይ እኛ ከማንም እና ከምንም በላይ እንፈልግሻለን አትፈልጉኝም። ስለ እኔ ማንም ሰው ግድ እንደማይሰጡ አውቃለሁ። እንዴ ለምንድን ነው እንደዛ የምትዩ? እኛንን ለአንቺ ግድ የሌለን? አዎ እናንተ የኔ ምላችሁ ሰዎች ከአጠገቤ ሆናችሁ አላጽናናችሁኝም። ጸጉሬን እያደበሳችሁ ልምዳችሁን አላካፈላችሁኝም። በሩን ዘግታችሁ ዞር ብላችሁ እንኳን አላያችሁኝም። ቤዚዬ፣ የእኔ እናት ብዙ ጊዜ እኮ ላናገርሽ መጥቻለሁ፣ ግን አልፈልግም ውጭ ልኝ ስትይል እንዳላጨናንቅሽ ብዬ ኮ ነው የሄድኩት እንጂ ብልሽ እንኳን ልትሄጂ አይገባም ነበረ። ካጠገቤ ልቶኝ ይገባል። እኔ እኮ ፍላጎትሽ እንዳልገፋ ብዬ እንጂ አንቺ ግድ ስለሌለኝ እኮ አይደለም። እኔ ለማንም የማልጠቅ በማንም የማልፈለግ ሴት ነኝ። ተሳስተሻል በዚ አንቺ መልካም ልብ ያለሽ ቀና ልጅ ነሽ። ሁሉም ነው የሚወድሽ። ተይ አክስቴ፣ ማክጅ ናትሽ። በዚ የዋሸሁሽ አይደለም፣ የምሬን ነው። እናቴ ብትፈልገኝ ኖሮ ትታኝ አትሄድም ነበረ። አባትስ ቢሆን ቆይ መች መጥቶ ጠየቀኝ? ቤዝዬ አሁን ስለተናደርሽ ነው እንደዚህ እያልሻለሽ። ወንድሜን ታውቂዋለሽ፣ ለአንቺ ህይወቱን እስከ መስጠት ድረስ ይሄዳል። ለምን እንደዚህ ትያለሽ? አግዝቴ በአሁን ሰዓት እናትና አባት የሚያስፈልግም ሳለን ያለሁት። እናቴም በጣም ነው የምፈልጋት። እማዬ በጣም ናፍቀኝ። ያለሽ አሚናቴ ተረጋጊ፣ ተረጋጊ። እኔ እንደ እናትሽ እንደማለን አውቃለሁ ግን ሁሌም ቢሆን ልረዳ ዝግጁ ነኝ። እባክሽ እንዴንም ተረጅ ሚና ኒ እንዴት ነው ጎረምሳ? ታዲያስ፣ ሰሞኑን እግር አብዝታችኋል ልጆች። በሰላም ነው? ጠፍታችኋለን፣ ብቅ አትሉም። ትሉን የለ እንዴ? ታዲያ በእረፍት ቀናችሁ እንጂ በትምህርት ሰዓት አልኩኝ እንዴ? ትምህርት አቋርጠን አልመጣ ነው። እረፍት ላይ ስለሆነ ነው ነው። ጥሩ እና ምን እንታዘዝ? ባለፈው ከማዘር ጋር አውርተን ነበር፣ ምናልባት አውርታሽ ከሆነ አዎ ነግራኝ ነበር። የቤት ኪራይ እና ቀለቡ እንደሆነ ገብቷል። ሌላ ምን ችግር አለ? አይ አይደለም፣ ሌላ ጥያቄ ነው። ባለፈው ማዘር ስንጠይቃት ሂሩት ትተባበራችኋለች ብላን ነበር። አይደች። ይቅርታ፣ ለኔ ምንም ያለች ነገር የለም። ስለምን ጉዳይ ነበር? እርግጠኛ ነሽ ግን አልነገረችሽም? እየነገርኩ ለኔ ከክፍያ ውጭ ምንም ያለች ነገር የለም። እሺ፣ ችግር የለውም። አሁን የተጠቀመችበት ያለውን አድራሻ ስጭኝና እኛ እናናገራታለን። አይ እንደዛማ ሊሆን አይችልም። የሄደችው እኮ ቅርብ አይደለም ሩቅ ሀገር ነው። አገር ውስጥ እንዳልሆነችማ እነግራናለች እኮ። ግን አገር ውስጥ አይደለችም ካልሽን ደውለን እንድታስረዳን ነው ግድ የለም። እሷ ጋር ደውለን ከምንረብሻት ለእኔ ጉዳዩን ንገሩኝና እኔ ልተባበራችሁ። የምንችለው ከሆነ እኛ የጠየቅነው ጥያቄ ስለ ቤተሰቦቻችን ትክክለኛ አድራሻ ነው ደህና ነሽ ወይዘሪት? ደህና ነኝ ደህና ነኝ። አንዳንዴ መራቄ ትን ያደርገኛል። ደህና ነኝ። ወይን ጠጅስ? አይ አያስፈልግም። ደህና ነኝ። እሺ ሳምራዊት፣ ምን እያልሽ ነበር? እኛ የማንነት ጥያቄ ውስጣችን እየተመላለሰ ስለሆነ የቤተሰቦቻችንን ትክክለኛ አድራሻ ፈልገን ፍለጋ መጀመር ነው የፈለግነው። ይሄም ጥያቄ አንተም ነው እንደው ወጣቱ። አዎ ስለአንተ ቤተሰቦች እኮ ከዚህ በፊት የተነጋገርን ይመስለኛል። ምንድን ነው የተነጋገርን? ይውል የአንተ ቤተሰቦችን ለማግኘት እንደተቸገረን ነግረናል። አንተ የተገኘው ሽንት ቤት የኔ ጥያቄ ተገኘው አይደለም፣ ከማን እንደተገኘው ነው የጠየቀው ያለት። ሳይመን ተረጋጋ እንጂ፣ እውነቱንም መጋፈጥ አለብን። ይሄ እኮ ያንተ ማንነት። እውነት እውነት እውነት እያልሽ ጆሮዬን ደጋግመሽ እስኪ ደህና ነግረሽኛል። ለምንድን ነው የማውቀውን ታሪክ ደጋግመሽ የምትነግሪኝ? አሳጎርጓሪ ዘንዶ ያወጣል አሉ። አንተ አይደለህ እንዴ እዚህ ድረስ መጥተህ ማንነትህን እየጠየቀኝ? እሺ ቆይ አንዴ ተረጋጉና፣ በስነ ስርዓት እንነጋገር። እንዴት ነው የምረጋገው? እየሰማሻት አይደል እንዴ? ቆይ ከኔ ጋር ያለሽ ችግር ምንድን ነው? ለምንድን ነው ያክል ምጤ? እኔ ከማናችሁበት ጋር ችግር ምን ሆነ? ጥላቻ የለብኝም እኔ። በአግባቡ ስራዬን ነው እየሰራ ያለሁት። እንዴ ወይዘሮ ሂሩት ቆይ እኛም እኮ ልጆችሽ ነን። ዛሬ አድገን ቤተሰቦቻችንን ብንፈልግ አንቺም እኛ እንደዚህ ነው የምታስተናግጅን? ቆይ አንቺ ስናት አይደለሽ እንዴ? እና እኔ ምን አልኩኝ? የጠየቃችሁኝን እኮ ነው የመለስኩ ያለሁት እና የሰው ቁስል በመርፌ የወጋች ነው እንደ መልስ የሚሰጪው። አሁን ምንም የተበዘገበ ፋይል የላችሁም እያልሽ ነው? እኔ እስከማቆ ድረስ እንደዛ ነው። አንቺን ብትሆኚ ያልታወቀ ሰው ነው በር ላይ በጨለማ ማስቀምጦሽ። ይሄ ነው ታዲያ ከየት የመጣ መረጃ ነው እናቴ እንደሞተች የተነገረኝ? ማን ነው ደግሞ እንደዛ ያለሽ? እናንተው ራሳችሁ ስታወሩ ሰምቻችኋለሁ። ማ እኛ? በጉዲፈቻነት ሊያሳድጉኝ ከነበሩ ኢትዮጵያን ባለሀብት ጋር ስለ እኔ ስታወሩ በደንብ ነው የሰማሁት። ከዛሬ አስራ ምናምን ዓመት በፊት የተወራ ወሬ ይዘሽ ነው አሁን የምትናገሪው። በደንብ አስታውሳለሁ ከፍለሽ ምን እንደለበሽውላል ልነግርሽ እችላለሁ? ስለምትዩ ታሪክ ምንም የማስታውሰው ነገር የለም። እንግዲህ እንደምታዩ ስለ ብዙ ህፃናት ታሪክ ነው ስንተርክ የምንውለው። ስለዚህ እናንተን የሚገልጽ ምንም የተያዘ ሰነድ የለም እያልሽ ነው። ወጣቱ ወሬ ታስደግመኝ እንጂ አው አልኩ። በጣም ጥሩ። ይሄን ቃል ማዘር ስትመጣ መጣ ትደግሚያለሽ። ምንድን ነው ማዘር ማዘር የምትለው? የሁላችሁ ፋይል እጄ ላይ ነው ያለው። የእናንተ ፋይል ከሌለ ላምጣ? እባክሽ ተባበሪን። ምናልባት በስም መላወጥ የተቀያየረ መረጃ ካለ እንዲሁም በዓመተ ምሕረት መዛባት የተቀያየረ ነገር ካለ ብትተባበሪን ደስ ይለናል። ወይ ደግሞ እኛ እንድንፈልግ ፍቀጅልን። እሱማ ሊሆን አይችልም። መዝገብ ቤት ውስጥ ብዙም አይነኩ ነገሮች አሉ። ከኔ ውጭ እዛ መዝገብ ቤት ማንም ሊገባ አይችልም። እሺ ጊዜ እንስጥሽና አንቺን ብትሆኝ ተረጋግተሽ ፈልጊ። ምናልባትም እኮ ከጊዜ ብዛት ረስተሹ ሊሆን ይችላል። እሺ ሞክራለሁ። እሺ መች ተመልሰን እምጣ? ያን ያህልማ ተስፋ እንዳታደርጉ። ምናልባት አልባት የስም ልውውጥ ካለፈ አይውል ላይ ምናልባት ላይላችሁ ይችላል ነው እንጂ ይሄን የሚያክል እንኳ ተስፋ እንድታደርጉ አይደል። እሺ በቃ፣ እየደወልሽ የደረሽበትን አሳውቂ። ጥሩ፣ እሱ የተሻለ ሀሳብ ሳይሆን አይቀርም። ስልክሽን እንጠብቃለን። ምሳ ብሏ ሄደህ አያስፈልግም። ቤታችን መልሰን ተነስተናል። ስልቆት ያላት ችግር፣ በእራሴ መንገድ ደርስበታለሁ። ምንም ጸብም ሆነ ጥላቻ የለኝም። ውሸታም! ቆይ ለምን ወይ እያደረገች ነገር ካለ ለምን አትነግረኝም? ምን እስኪ አላደረገች ነገር አለ። ጭንቅላቴ የተበላሸው በሷ ምክንያት አይደል? እንደ ልጅነቴን እኮ ነው የቀማችኝ። ልጅነቴን የቀማችኝ ማለት ምን ማለት ነው? ብቻች፣ ተንከስ ሴትዮ እጄ ትግባና እንዴ ይሳይኝ። ቆይ ልጅነታችን ነው አብረን አይደለም እንዲያሳለፍ ያሳለፍ ነው ነው? ወይስ ከኔ የምትደብቀው ሚስጥር አለ? ግድ የለም። ልጆች በተሰበሰቡበት እንደዛ እንዳዋረደችኝ እኔም የግቢው ሰው በተሰበሰቡበት ነው እንደዛ ማዋረዳት። እቺ ወራዳ። ከኔ የምትደብቀው ሚስጥር ያለ አይመስለኝም ነበር። ይሄን ያህል ድብቅ ነህ ማለት ነው? ያኔ አልከባድ ነገር አይደለም የልጅነት አይምሮ ሰብስቦ ያዘው ትውስታ ነው። ጊዜው ሲደርስ ነግርሻለሁ። አይለ ወንድሜ እንደና ለምሳ ጥቼኝ ነው? አረ ይዣለሁ ምሳ፣ ቀን ብርም ይዣለሁ። እኔ የምለው ወንድሜ ነፃ ነህ እንደ ዛሬ? አይ ቤት እንድትሄድ ፈልጌ ነበር። ጠዋት ስለወጣ ትንሽ ሕመም አድርጓ ነበረና፣ በጠዋት ስለወጣ ነው ያልነገርኩህ። አራት ትንሽ ብቻ ነው። ብቻን ስኮን ዳይከፋት ብዬ ነው። እሱ በቃ ስትሄድ የምትወደውን ነገር ምናም ይዛላትት በቃ ደውላ አለሽ። ክላክስ ማረገ ያለው ቢያንስ ማነው የሚያጨውብኝ ብለሽ እንኳን ዞር ብለሽ አታይም። ለምን ሲጮህ ዛሬ ምሳ እንድንበላ ቀጠሮ ነበር የሚመስለኝ። አሁን እዚህ ውስጥ የቀረበት ትሪት ታይሻል እ መሶብ አለ። ምሳ እንድንበላ ነው ግቢ። ኧረ በእናትሽ ዝም ብለሽ ግቢ። ሰፈር ውስጥ እንድንበላ ነው እንዴ የቀጠርኩሽ? አረኔ ሰዓት በጣም ሄዶብኛል። መኪናው እኮ ጎማ አለው፣ እኔም ደግሞ መንዳት እችላለሁ።

ምን ማለት ነው? ምንም ቢሆን እኮ ህልሜ እንድኖር አድርገሽኛል። በዚህ ሰዓት ላይ ዓለም ላይ ካሉ ሰዎች በሙሉ እንደኔ ደስተኛ የመጀመሪያ ልጃችን ሴት እንድትሆን ነው ወንድ እንዲሆን ነው ግን ይኸውልሽ የመጀመሪያ ልጃችን

አረ፣ አልተኛውም ልጄ። እና ምን ሆነህ ነው? ደጋግሜ ስጠራህ እኮ አትሰማኝም። ጠርትሽ ነበር እንዴ ልጄ? አዎ፣ ስልክ እየጠራ ነበረ አልሰማሁትም። ነበር ቲጂ ደውላ ነበረ እንዴ? ቲጂ የድሮ ጓደኛ፣ የድሮ አልሻት? እውነትሽን ነው? ከጠፋች ቆይታለች እንዴ? በጣም ተፍታለች እንጂ። ቆይ፣ ለምንድነው ይዛት የማትመጣው? ተወጃታለሽ። አድልኔ፣ ልጄ በጣም አስተዋይ ሴት ናት። አንድ በተረቱ ንግግሯ ልብ ላይ ስንቅር የሚል አዋቂ ሴት ናት። ደስ ትላለች፣ የኔ ትንሽዋ ልዕልት፣ የኔ ንግስት። አንቺ እኮ ወደፊት ልክ እንደነሱ ታዋቂ ሆነሽ አሁን የምታደንቂያቸውን ሴቶች ትሆኛለሽ። ይህንን ደግሞ እንዳትጠራጠሪ እሺ? የኔ አባት የመሆን ተስፋ ያለኝ ይመስላል። አዎ፣ በትክክል ትሆኛለሽ። አባዬ፣ ስለምትተማመንብኝ በጣም ነው የማመሰግነ

እንዴት ዋልክ ዳኒዬ? እንዴት ዋልክ ቢሮ እንዴ ያለኸው ዳኒዬ? አረ ቤት ነኝ ያለሁት፣ ከልጄ ጋር ነኝ። የእኔ ትንሽ ልጅ እንዴት ናት ቤዝዬ? ደህና ናት ቤዝዬ። በጣም ናፍቃሻለች፣ አትመጪም ወይ እያለችሽ ነው የእኔ እናት። እኔም በጣም ናፍቃኛለች። ላይ አትፈልጋሉኝ ዳኒዬ? እና ከስራ እየወጣሽ ነው ዳኒዬ? አሁን ቤት ነው ያለሁት። አንድ ቤት ሆኜ የምሰራው ስራ ነበረኝ፣ እና እሱን እየሰራሁ ነው ያለሁት። ጠፋህ በሰላም ነው ግን? ሰላም ነው ትንሽ ስራ ቢዚ አርጎኝ ስለነበረ ለዛ ነው የጠፋሁት። እና አሁንም ቤት ከልጄ ጋር ነኝ ያለሁት። መስኪስ ታዲያ እንዴት ናት? ለምን ስለ ወይዘሮ መስከረም ጠየቅሽ? አሁንም እንደ ደንበኛ ወይዘሮ እያልክ ነው? መስኪ የምጠራት ለእኔ አሁንም ደንበኛዬ ናት። ምንም የተለየ ነገር የለም። እነካ አሁን እኮ ከደንበኝነት አልፋችሁ ጥሩ ወዳጆች፣ ጓደኛሞች ሆናችኋል። ጓደኛ የሚባል ነገር የለም። ዳኒ ግን አታስዋሸኝ። እኔ ግን በጣም ነው የወደድኳት፣ የምርም ደግሞ ሰው የተጠማች ሰው ናት። እሷን መቅረብ ፈልገሻል ቲጂዬ? እኔማ ደስ ይለኛል፣ አንድ ቀን እንደውም ቤቷ ብትወስደኝ ሁላ። እንደዛማ አይሆንም። እሷን አስፈቅጄ አድራሻዋን እሰጥሻለሁ፣ ከዛ በራስሽ መንገድ ታገኛታለሽ። ደስ ይለኛል። በጣም ጥሩ። እኛ ስታዲያ መቼ ነው የምንገናኘው ዳኒዬ? ነገ ቢሮ ነው የምውለው፣ ከቻልሽ መምጣት ትችያለሽ። በጣም ጥሩ። በቃ ፕሮግራም እንደይነ የተለየ ነገር ከሌለ ይመጣሉ። አንተ ጋር በቃ ደውለሽ አሳውቂ። ቻው ዳንዬ፣ መልካም ምሽት። እሺ፣ ቻው ሴት እየመጣ ነው ከዚህ ከበረንዳ። እዛ ቆየህ እንዴ? አዎ። ምን ነው? አይ ምንም፣ በሰላም ነው። በረንዳ ያወጣሁ ብዬ ነው ስልክ ለማውራት ነው ወጣ ያልኩት። ቤዛስ እንዴት ናት? ደህና ናት፣ ይኸው እያይሻት አይደል። እኔማ እኮ እንዳይደብራችሁ ብዬ ታክሲ ከምጠብቅ ብዬ በራይድ መጣሁ። በራይድ እንዴ መጣሽው? እኔ እኮ አይ፣ ወንድሜ ባለ ታክሲ ነው ያመጣኝ፣ ሌላ ነገር የለም። አክስቴ ደግሞ አባዬን በጊዜ ስላላክሽ በጣም አመሰግናለሁ። አንቺ ይህ ምስጋና መጠር ከአንቺ የሚበልጥ ነገር አለ። እንደ እባክሽ ቡና ብታፈይ ደስ ይለኛል። እኔ ማስቤ ነበር የመጣሁት ማስጨወሻ ላጠገብሽ አይደለ እንዴ? እና እያናገርኩ ዝም የምትለው ጮኬ ራስሽ በስነ ስርዓት አሰማኝ። እና ልትነግሪኝ ያሰብሽው እንደሰማሽ ፈልገሽ ነበር። አንተን እየቀለድኩ የቀለልኩ አይደለም ወይ? የሚያስጨንቀኝ ነገር ነገር ለምን መላ እንፈልግለት? ምንም የሚያስጨንቀኝ ነገር የለም። ቢኖርም በራሴ መንገድ ነው መፍታት የምፈልገው። እና ያንተ ኩራት በጣም በዛ፣ ወይስ እንደዛች ደንባራ ልጅ አጋዥ አልፈልግም ምናምን የምትለው ነገር ተጋባቢ። በጣም ራሴ ራሴ እያበዛ ነው። እውነቷን ነው። ከሰው እርዳታ የሚጠብቅ ሰው ለሰው ጥገኛ ሆኖ ነው ነው የሚቀረው ውሃ እንኳን ቀርቶ ለመጠጣት በራስ መታመን አይኖርም ሰው እባክህ እውነታውን የነገርኩሽ መቀበል አለመቀበል ያንቺ ፋንታ ነው። እናደነ አንድም ማደርገው ነገር አለ ቶሎ እመለሳለሁ እኮ እና ታዲያ ብሬት ልምጣ? አያስፈልግም ብቻዬን ነው የሚሄደው እንትን ፈልገው አንቺ ነይ እሱን